የሚጣውን መቅሰፍት አምልጦ ለመልካሙ ሰዓትም እንዳይደርስ የኢትዮጵያ የዓለም ብርሃን መልእክታትን ሁሉ፣ መግለጫዎቹን፣ ደብዳቤዎቹን፣ ትምህርቶቹን እነዚህን ሁሉ አስራ ስምንት ዓመት ሙሉ የተነገሩትን ሁሉ ሲከላከል፣ ሲዋጋ ስም ሲያጠፋ፣ ያልሆነ ስም ሲሰጥ በአጠቃላይ ሰው ሰምቶ እንዳይጸጸት መንገድ ላይ ቆሞ ሲከላከል መሰናክል ሲያስቀምጥ የኖረው በአንደኛ ደረጃ በቤተ ክርስቲያን ውስጥ የተኮለኮሉ አገልጋዮች ናቸው። ጳጳሱም፣ ካህኑም፣ መምህሩም፣ ሊቃውንቱም ሁሉም ዛሬ በየፌስቡኩ ላይ ሲለፈልፉ የምሰሟቸው ሁሉ በየጉባኤው ላይ ቆመው የሚጮኹት ሁሉ፣ በየደብሩ የተሾሙ አለቆች ሁሉ፣ ሁሉም በጥቅሉ አንድ ላይ እከሌ ከከሌ ሳትባል ውግዘቱን ሁሉ ጥሰህ በጉልበትህ የተቀመጥኩ ሁሉ፣ የፖለቲካ ሠራተኛ የሆን ሁሉ ሙሉ በሙሉ ለጠፋው ጥፋት፣ እየደረሰ ላለው እልቂት ለምእመኑ መበተንና መጥፋት፣ ለቤተ ክርስቲያን መፍረስ፣ ከመንገድ መውጣት፣ ለዚህ ሁሉ ተጠያቂነቱ በእናንተ ላይ እንዲያርፍ ሆኗል። ይህ ሳትጠራጠሩ ፍርዳችሁ እንድታውቁት በግልጽ እንነግራችኋለን። የኢትዮጵያ ዓለም ብርሃን የምትሰሙት ነው። እናንተ ስለ ሳደዳችሁን ምን የምንሆነው ነገር የለም። እኛ ሊቅ አደለንም፣ እኛ ጠበብት አደለንም፣ እኛ ጳጳሳት አደለንም፣ እኛ መምህራን አደለንም፣ እኛ በየደብሩ ያለን አለቆችም አደለንም። እናንተ እንደተሿሿማችሁት በግቦ በገንዘብ ለንግድ በምትፈነጩበት ቤተ ክርስቲያን እኛ እዛ ውስጥ ሁሉ የለንም። ዛሬ ካህናት ብላችሁ የኮለኮሏቸኋቸው በሙሉ ጉቦ ከፍሎ የተሾሙ ናቸው። በምንድን ነው ጉቦ የሚከፍሉት? በቤተ ክርስቲያን እየነገዱ እየዘረፉ ለእናንተ እንዲያቀባብሉ፣ እናንተ የሰጣችኋቸውን እቅድና ፕላን እንዲያስፈጽሙ፣ ምዕመኑን ደግሞ ወደ ጨለማ እንዲነዱላችሁ ሙሉ በሙሉ የዲያብሎስን ሥራ የምሰሩ ስለሆነ ዛሬ ይኸው በመጨረሻውም ሰዓት የምንነግራችሁ ነገር ቢኖር ሙሉ በሙሉ የአገሪቷ ጥፋት፣ የቤተ እምነቱ ጥፋት፣ ውርደቷ፣ የሕዝቧ እልቂት እነዚህ ሁሉ በእናንተ ምክንያት ስለሆነ እናንተ ሙሉ በሙሉ ፍርዱን ትቀበላላችሁ፣ ከፍርድም አታመልጡም፣ በእናንተም ላይ ፍርድ ይፈጸማል። ይህን ሳትጠራጠሩ እንድትሰሙ በግልፁ እንነግራችኋለን። እግዚአብሔር አይዘበትበትም፣ ቃሉ አይዘበትበትም። በቃሉ አይነገድም። ለንግድ የተሰማራ ቤቱ የነጋዴ ቤት አይደለም። እግዚአብሔር ይህን ሁሉ መልክ ለማስያዝ ሙሉ በሙሉ እናንተን አፍርሶ አጥፍቶ አጽድቶ እውነተኛ አገልጋዮቹን በቦታው ላይ ያስቀምጣል። አገሪቷም እፎይታዋን የምታገኘው ከዛ በኋላ ነው። ዛሬ በኢትዮጵያ ምድር ለነጻነት ተብሎ የሚደረገው ውጊያው፣ ፍልሚያው እንሰማለን። ምን ያህል እየተካረረ እንደመጣ ምን ያህል አስከፊ ደረጃ እንደደረሰ ያው ትሰማላችሁ! ምንም ድብቅ ነገር የለውም። መንግስትም በግልጽ ነው ያወጀው፣ ጦርነት ነው በአገሪቱ ላይ ያለው። ይህን ሁሉ ትሰማላችሁ፣ ወደፊትም ደግሞ ትሰማላችሁ። ሌላ ሽግግር እናቋቁማለን ብለው ደግሞ ከዚህ በፊትኛ በመልእክቶች ተናግረዋል። ሲከፋባቸው ሽግግር እንደሚሉ ተናግረናል። አሁንም ትሰማላችሁ፣ እንደዚሁ እያሉ እነዚህ ክፉ ጠላቶቻችን ነጮች እረፍት የላቸውም። ብዙ ነገር ይዘው አጀንዳ ይመጣሉ። አሁንም ይህ ህዝብ ደግሞ ከዚህ መፍትሄ ያገኛለሁ ብሎ ያንጋጥጥ ይሆናል። እንዲህ እያለ ግን ያልቃል? መፍትሄ ከእግዚአብሔር ብቻ ናት የምትገኘው። ራሳቸው ለነጻነት ቆመናል ብለው የሚዋጉ ማናቸውም? ቅን የዋቱት የሆኑ ህዝቦች ኢትዮጵያዊነትን ካላነገሱ ተዋህዶ ኦርቶዶክስ እምነትን እግዚአብሔር የወዳዳትን ካላከበሯት፣ ካላመኑና ካልታመኑባት፣ ሰንደቋን ካልወደዱና ካላከበሩት ምንም አይነት ውጤት ላይ ቢደረስ መፍትሄ አይመጣም። እያንዳንዱ ለዚህ ዓላማ ቆም ያለው እንኳ የሚል ቢኖር ቅድሚያ ራሱን ከእምነቲቱ ከተዋህዶ ኦርቶዶክስ እምነት ከኢትዮጵያዊነት ራሱን ማያያዝ አለበት። ከሰንደቋ ፍቅር፣ ከአረንጓዴ ቢጫ ቀዩ ራሱን ማጣበቅ አለበት። ፈጣሪውን በፍጹም ልቡ፣ በፍጹም ሐሳቡ፣ በፍጹም ነፍሱ መውደድ አለበት። እናቱን ድንግልን ማክበር አለበት፣ መውደድ አለበት። እግዚአብሔር የሰጠውን ጸጋና በረከት ጠንቅቆ ማወቅ አለበት። ያን እግዚአብሔር በምንም ይሁን በምን ተፋለመም ተዋጋም ለሰዓቱ ለመልካሙ ሰዓት ያደርሰዋል። ይህ ብቻ አይደለም ወገኖቼ፣ ነገ ድል አድርግ የገባሁ ብለ ሆሆ ብትል የኢትዮጵያ እግዚአብሔር ያዘጋጀላት የራሱ የራሱ ብርሃናዊ መንግስት አለ ተነግሮ። በኢትዮጵያ ዓለም ብርሃን ጠንቅቆ ተነግሯል፣ ተነግሯል፣ ተነግሯል። የኢትዮጵያ መንግስት የኢትዮጵያ ዓለም ብርሃናዊ መንግስት እንጂ፣ ከእንግዲህ ወዲህ ምዕራባውያን ባደራጁልህ ጣቴን እየካርድ ካርድ እየወረወርኩ ገዢ መርጣለሁ ብትል፣ ይሄ ዲያብሎስ ያደራጀው ስልት ነጻ ያወጣኛል የምትል ከሆነ ያው ከውድቀቱና ከጥፋቱ ደግሞ መልሰህ ትማረዋለህ። ነጮች እጅግ ብልጦች ናቸው፣ የዲያብሎስ ልጆች ናቸው። ነገ እነዚህ አሁን ለነጻነት የሚሉት አሸንፈው የሚመጡ መስሎ ከታያቸው ደግሞ ተገልብጠው ለእነሱ ጋር ሄደው እነሱን አይ ጥሩ ነው፣ በጣም ጥሩ፣ ያ ልክ አይደለም፣ እኛንም አልሰማ ብሎን ነበረ። አሁን ደግሞ እናንተ መምጣታችሁ ለነጻነታችሁ መልፋት ጥሩ ነው። በቃ የሽግግር ይቋቋም ከዛ በዲሞክራሲ በዚህ ተደርጎ በዚህ ተፈጥሮ ከዛ በኋላ በቃ ይሄ መብታችን ይከበር የሚሉትም እንደዚሁ የተደራጁትም ሁሉ ተሰብስቦ መንግስት ያቋቁሙ። ይሄን ነው የሚሉት። የፖለቲካ ፓርቲ እንፈለፍላለን ነው የሚሉት። አሁንም ይሄ ነው እሳቤው። ነጩም ምኑም ሲሄድበት የኖሮ መንገድ ሁሉ ፈራሽና ጠፊ ነው። በአጭሩ ነው የምነግርህ ፈራሽና ጠፊ ነው። ወደ ትቢያነት የሚቀየር ነው። እግዚአብሔር የራሱን ራሱን አገዛዝ ሕግጋተ ሥላሴን ያጸናል። ከኢትዮጵያ ተነስቶ መላውን ዓለም የምትገዛው ኢትዮጵያ ናት። በሕግጋተ ሥላሴ ኢትዮጵያ ማንም የሚዘልባት አደለችም። የነጭ ፕሮግራም ማስፈጸሚያም አደለችም። የዲያብሎስ መፈንጫም አደለችም። ይህ ሁሉ ይወገድና ኢትዮጵያ የሥላሴ ክብራቸውን መገለጫና መመስገኛ ምድር ዘወትር ትሆናለች። ኢትዮጵያ እንደ ቃሉ እንደ እግዚአብሔር ቃል ኪዳን ርስተ ድንግል ናት። ማንም ከዚህ ሊያወጣት አይችልም። የእናታችን ርስት ናት። ኢትዮጵያ ለዓለም ብርሃን ናት። ይሄ እግዚአብሔር የፈረደው ፍርድ ነው። ሰው የፈረደው አይምሰልም። ብርሃን ናት። በምንድን ነው ብርሃኗ? እውነተኛይቱን ተዋህዶ ኦርቶዶክስ ቤተ ክርስቲያንን አሸናፊቱን እምነት አንግጻ ዓለምን በብርሃን የምትመራ ናት። ለዓለም ብርሃን የምትሆን ናት። ይሄ ነው። ኢትዮጵያ የዓለሙ ገዢ ናት። እግዚአብሔር ስልጣንን ለኢትዮጵያ ሰጥቷል። ኢትዮጵያ በእውነተኞቹ ልጆቿ አማካኝነት እግዚአብሔር በወደዳቸው ባጸደቃቸው ባሮቹ አማካኝነት ዓለምን በሙሉ እንድትገዛለ በእነሱ ሥር እንድትሆን ከወሰነ ቆየ። ነገርን ነገርን ስለዚህ የኢትዮጵያ ዓለም ብርሃናዊ መንግሥት ወደድክም ጠላህም በግድ ቦታውና ስፍራውን ይይዛል። ይዞም ዓለምን ይመራል፣ ለዓለምን ብርሃንን ያውጃል። ስላሴም በኢትዮጵያ ምድር ላይ በመላው ዓለም ላይ ክብራቸው ከፍ ብሎ ይመሰገኑበታል፣ ይከብሩበታል። ይሄ ለታደልከው ታየዋለ። ለምታፌዘው እስካሁንም በፌዝና በቀልድ ላለው በዲያብዙት ልስታመንከው አገልጋይ ሆንክ ምዕመን ሆንክ ማንም ሆንክ በሙሉ ወደ ትቢያነት ትቀየራለ። ገና ምንም ምንም የተሠራ ሥራ የለም፣ ተጀመረ እንጂ የሚቀጥል እርምጃ እንጂ የሚቀንስ ነገር የለም። ምንም አልተፈጸመማ። ሰውም የመጸጸት ምልክት አያሳይ፣ በጥፋት እየሮጠ ነው ያለው። አይሰማም፣ አይለማም፣ በንቀት ላይ ነው ያለው ያንኑ ዲያብሎስ የነገረውን መፍትሄ ነው ብሎ በሱ እየወጣ እየወደቀ ይህ ወደ ጥፋቱ እየሄደ ይገኛል። ስለዚህ ለዚህ ሁሉ ጥፋት ምክንያት የሆናችሁ ሁሉ ትጠፋላችሁ ራሳችሁ በተለይ በቤተ ክርስቲያን የሰልጠናችሁ እጅግ አገሪቱን ወደ ጥፋት የሰደዳችሁ ሁሉ ይሄ የማይቀር ፍርድ ነው። ዛሬ በግልጽ እናውጃለን፣ እነግራችኋለን። በሙሉ በፍርድ ትካተታላችሁ። ይሄ ከመፈጸም የሚያግደው ምንም ምድራዊ ኃይል የለም። ወገኖች በአሁኑ ሰዓት በኢትዮጵያ የዓለም ብርሃን የተነገሩት መልእክት መልእክታት፣ መግለጫዎች፣ ደብዳቤዎች፣ ትምህርቶች ላይፈጸሙ አልተነገሩም፣ ሊፈጸሙ እንጂ የተናገረው የፍጥረት ሁሉ አስገኝና ፈጣሪ የአብርሃሙ ሥላሴ ነው። ሰው እውነቱን ተረድቶ ተጸጽቶ ወደ እግዚአብሔር ከመቅረብ ይልቅ በንቀትና በትቢት ሐሰተኛ መምህራንን በመስማትና በመታመን እስካሁን ድረስ በትቢት መቆሙ ይታያል፣ እያየነውም ነው ወገኖች የቤተ ክርስቲያናችንን አይታውም ሰምተውን በማታውቀው መጠን ፍጹም አፍርሰዋታል። ሁሉም ጳጳሳት ልብ በሉ። ሁሉም ጳጳሳት፣ መምህራን፣ ዲያቆናት፣ ካህናት፣ ሊቃውንት፣ የደብር አለቃ ሁሉንም ውሰዷቸው፣ የበግ ለምድ የለበሱ ተክሏዎች ናቸው። በቅ ይህ ግልጽ እንዲሆንላችሁ ያስፈልጋል ሙሉ በሙሉ የፖለቲካው ታዛዥ ተመልማይ የደህንነት መዋቅር ከጫፍ ካናታቸው እስከ ስር የተዘረጋላቸውና የኮለኮላቸው በመንግሥት ደህንነት የሚታዘዙ መሆናቸውን እኛ ራሳችን ከእግዚአብሔርም ጠይቀን በሚገባ ያረጋገጥ ነው። ዛሬም ባይናችን የምናየው ትላንት የተነገረው ምግባራቸው ዛሬ በተግባር እየፈጸሙት የምናየው ሆኖ ቁጭ ብሏል። እነሱም ሳያፍሩ በግልጽ ዘረኛን፣ ሌባን፣ ነፍሰገዳይን፣ ገዳይን ጵጵስና ሾመዋል። ሕዝቡንም ንቀዋል። ምን ያመጣልን ይረሰዋል ብለዋል። ማስተባበያና ምክንያት ስንደረድርለት ያምነናል ተብሎ በግልጽና በማያሻማ መልኩ በግብር ከሃዲ አላዊ ካቶሊክ መናፍቅ ቅባት ታድሶ መሆናቸውን አስመስክረዋል። የማዕረግ ስም ግብርን ይሸፍናል ብለው የሚያምኑ በመሆናቸው ዛሬ በየአደባባዩ አባት፣ መምህር፣ ሊቃውንት፣ ሌላም አሉ የተባሉ ስሞቹን ሁሉ ደርበው ደራርበው እናያቸዋለን። በየበዓላቱ በየጉባኤው የመጀመሪያ አፍ መፍሸ ማሟሻቸው ደግሞ እጅግ የሚፈሩት ኢትዮጵያ የዓለም ብርሃን ነው። ኢትዮጵያ የዓለም ብርሃን ክፉ ጠላታቸው ነው። ሁሉንም ምግባራቸውን ወደ አደባባይ ስላ የእግዚአብሔርን እውነት በግልጽ ስላስቀመጥን እግዚአብሔር ያዘዘውን ትእዛዝ በግልጽ ያፈረሱትን የፈጸሙትን ሁሉ በደል ግልጽ ስላስቀመጥን ሕዝቡም ወዴት እየጠፋ እንዳለ በግልጽ ስለተቀመጠ እኛ ደግሞ ራሳችን ያመጣ ነው ሳይሆን እግዚአብሔር ያዘዘንን በግልጽ ስለተናገርን፣ ስላልደበቅን፣ ስላልቀነስን፣ ስላልጨመርን ስለዚህ ያንን የእነሱ ክፉ ሥራቸውን እየተከተለ ይገልጽባቸዋል። ስለዚህ ጠላታቸው አሁን ማን ነው? የኢትዮጵያ የዓለም ብርሃን በቃ አንድ ምሳሌ እንደሚያስደንቃቸው አንድ ርዕሰ ሊቃውንት ነኝ የአራት ወንበር ምስክር ነኝ የሚሉ የዘወትር የዘወትር አፍ መፍቻቸው እኛ ነን በመሰረቱ ከዋቂ ነን ባዮች ማዕረግ ከደረደሩ በትዕቢት ከተሞሉ አለ እነሱ ማንም ቃሉን መናገር አይችልም ባዮች አንወቀስም አንመከርም ፍጹሞች ነን ባዮች ውስጥ ማኅበራዊ ሚዲያውን አጣበው ዩቲዩቡንም ፍራንክ መልቀሜ አድርገው ይታያሉ። ይኸው የምትሰሙት ነው። እኛን ምን ብለው ነው የሚተቹን? ምንም የማይሉን ነገር የለም። ዛሬ ደግሞ እንደ አዲስ እኛን ህልመኞች ብለው በድፍረት ሲተቹንም ሰምተናቸዋል። እንዲሁም በየገዳማቱ አድገው አብጠው ባህታዊ እከሌ ነኝ የሚሉ ራሳቸውን የሚያስመልኩ አምላክ መሆን ቃጣቸውን አይተናል። ሁሉም የኢትዮጵያ የዓለም ብርሃን መቃወም፣ መተቸት፣ ማውገዝ ስራቸው አድርገውታል። ብዙም ጊዜ በእኛ ቤተሰቦች በኢትዮጵያ የዓለም ብርሃን ቤተሰቦች የሚሰጠውን ምስክርነት ወደ ፈጣሪያቸው ጮኸው በጠየቁት ልክ አንዳንድ አንድ ምስጢሮችን እግዚአብሔር በሚናግራቸው ጊዜ ለሌላውም እንዲያንጽ ብለው በምስክርነት እንዲሰማ ይደረጋል። ያም በመስማት ህልመኞች ብለው ነው የተቹን። እግዚአብሔር እንደምታውቁት በህልምም በራዕይም በተለያየ መንገድ ለህዝቦቹ ለወገኖቹ መንፈሳዊ ምሪትን ይሰጣል፣ ምስክርነትን ይሰጣል፣ መመሪያን ይሰጣል፣ ምክርን ይሰጣል፣ ያስተምርበታልም። በቃሉም በህልምም በራእይም በትክክለኛው መልኩ የሚታዩ ህልሞች የሚታዩ ራእዮች በካ ቃሉ የማይጋጩ ዲያብሎስ ያልቃኛቸው እግዚአብሔር ብቻ እግዚአብሔር መንፈስ ቅዱስ የሚናገራቸው እስከሆኑ ድረስ ለግለሰብም ለምእመንም ለሁሉም የሚያንጹ እስከሆኑ ድረስ የሚጠቅሙ ናቸው። በእኛ እይታ እግዚአብሔር የሚናገርባቸው ብዙ መንገዶች አሉ፣ ራይ፣ ህልም፣ ሌሎችም መንገዶች አሉ። ቃሉ የሚነግረንን በምስክርነት በአስረጅነት ማንሳት ይቻላል። እንዲሁ ዝም ብለን አደለም የምንናገረው፣ ቃሉ ነው መሰረቱ። ህልመኞች ብለው ያሾፉብናል እኛ እግዚአብሔር የተናገረውን እውነት ከቃሉ ጋር አመሳክረን በመረዳት የምንቀበል ምናምን ሰዎች ነን የአባቶቻችንን ድንበር የማናፈርስ ነገር ግን የምናጸና ነን አባቶቻችን በተጋድሏቸው እግዚአብሔር ፊት ቀርበው በለመኑት መሰረት በመታመናቸው ዋጋ በመክፈላቸው እግዚአብሔር በየዘመኑ የሰጣቸውን ቃል ኪዳን ለልጆቻቸው ለእኛ ያስተላለፉትን ሁሉ የምናከብር በእምነት የምንጠብቅ ነን። እኛ በእምነት ነው እንጂ አሻግረን የምናየው። በሳይንስ ስልት ስብከት፣ በጥበብ ተኮላሸ፣ በጥበብ የታሸ ትምህርትን እኛ አንቀበልም። እግዚአብሔር እምነትህ አድኖሃል እያለ አስተማረ እንጂ የሊቃውንት ጥበባዊ ትምህርት አዳነህ ሲል እኛ አልሰማንም። እግዚአብሔር ለትምህርቱ፣ ለማዳኑ ስራ፣ ለተልኮ ለሐዋርያዊ ስራው ሁሉ የመረጠው ምናምንቴዎችን ነው። ቃሉ እንደነገረ ዛሬ የምናስባቸው የምናስታውሳቸው የምናከብራቸው አባቶቻችን ሐዋርያት፣ ነቢያት ሁሉ ፍጹም ሰው ከናቀው ስፍራ የተገኙ ናቸው። ሁሉም ሁሉም ከሊቃውንት ጉባኤ ከጠበብኩቶች ስብስብ ከከፍታው ከሙክራቡ ከዛ እግዚአብሔር መረጠ ሐዋርያ ሲያቆማያችሁ ሰማችሁ አለ በቃሉ ላይ ከገማልያል የበለጠ ምሁር አለ? የለም። እስራኤላዊያን ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስን ተቀበለው? ወይም መድኃኒታችን ኢየሱስ ክርስቶስ ቸሩ መድኃኔ ያለም ይህን ሰው ሐዋርያው አደረገው አይደለም። አሳ አጥማጅ ቃራጭ በየቦታው ወዳደቁትን እነሱን ነው እግዚአብሔር የመረጠው። ይኸው ቃሉ ላይ አለ፣ በቆሮንቶስ ላይ ታገኙታላችሁ። የዓለምን ጥበብ ያሳፍር ዘንድ የዓለምን ምናምንቴ ነገር መረጠ ነው የሚለን። ዓለምን እውቀት ከንቱ ለማድረግ እግዚአብሔር ምንም እውቀት የሌላቸውን በየሰው የናቃቸውን በየሚዲያው ወዳደቁትን ነው የመረጠው። ይሄ ቃሉ የሚነግረን ነው የእኛ ጠበብት ምሁራን ባዮች ግን ሊቅነን ጠበብትነን ላይ ተከፍሰዋል። ከእኛ ውጪ ቃሉ ማንም እንዳይናገር ማንም ትንፍሽ እንዳይል ብለው የሚጮሁ ቁራዎች ይኸው እንሰማለን። ያኔም እኮ በምኩራብ ላይ የተኮለኮሉት በእስራኤል ዘመን የሰማችኋቸው እነዛ በሙሉ አዋቂ የተባሉ ጸሐፍት ፈሪሳውያን አለኛ በስተቀር ቃሉን መተርጎ ማንም አይችልም፣ እኛ ብቻ የምንለው ይሰማ፣ ማንም ሆነ ማንም ከእኛ ቃል ውጭ መውጣት አይችልም ብለው ነው ያ ሁሉ መከራ ያ ሁሉ ሁሉ ክፋት ሲፈጽሙ የኖሩት ምንም ድንበር ያላገዳቸው ቸሩ መድኃኔ ዓለም ያን ሁሉ ተአምር ሲሠራ ያን ሁሉ ትምህርት ሲያፈስ ሙት ሲያስነሳ፣ ሽባ ሲቀና፣ አይወር ሲበራ ዐይናቸው እያየ ራሱን ቃሉን ከፍቶ በጉባያቸው በዛው በመድረካቸው ላይ በምኵራባቸው ላይ ተገኝቶ ገና ሕፃን ጎልማሳ፣ ገና ሕፃን ወጣት እያለ እየተረተረ ሲነግራቸው ምስጢራትን ሁሉ ያ ሁሉ መለሳቸው፣ ወደ እውነት መለሳቸው፣ አሳመናቸው በፍጹም። ስለሚደረገው መጎ ነገር አይደለም። እነሱ ስለ ህጋቸው ብቻ ነው እየተከተሉት ሊያጠፉት የሚታገሉት ህጋችን ተጣሰ ነው። ሽባቢድን ሙት ቢነሳ በሰንበት ለምን ፈወስክ ብለው የሚቃወሙ ሰዎች ናቸው። ዛሬ ከዛ የተለየ እያደረጋችሁ ነው እናንተ። አሁን ዛሬ ሊቃውንቶቻችን፣ የቤተ ክርስቲያን ሊቆች ያው ነው ያንኑ ነው ዛሬ እየፈጸማችሁ ያላችሁት። ከምናምንቴ ላይ እና እንደናንተ፣ እኛ ሊቃውንት አይደለንም። እንደናንተ መድረኩ ላይ የለንም። እንደናንተ አደባባዩን አላጣበብንም። ጉባኤ አልመሰረትንም። እንደናንተ በሙሉ መድረኩን ሁሉ የሚሰበክበትን ጣቢያውን ሁሉ እኛ እግራችን አልረገጠውም። የእግዚአብሔር እውነት ይችናት፣ የዓለም ብርሃን፣ የኢትዮጵያ የዓለም ብርሃን መልእክታት እኒህ እኒህ ናቸው። እኛ እግዚአብሔር የሰጠንን ምስክርነት ነው እየሰጠን ያለ ነው። ስማ ስማ እያለ ነው ያው ብናውጅ፣ ብንጮህ፣ ንቀህ አቃለህ፣ ልክ አባቶችን አመፅ ደግመህ ፈጽመ፣ ዛሬ ደግሞ ይችና አገር እዚህ ጥፋት ላይ አድርሰሃታል። እያንዳንድ ትጠየቅበታለህ እያንዳንድ ዋጋ ትከፍልበታለህ እያንዳንድ በጠፋው ነፍስ ቁጥር ልክ ዋጋ ትከፍላለ ግዴታ ነው